እንድታበረታቱ በአክብሮት እየጠየቋችሁ ወደ ዜና መራችኋለሁ። አብራችን ቆዩ። አሜሪካን እና ዩኬ በሶማሌ ከፍተኛ የኤሌክትሪክ ቪዛ መረጃ ጥሳት እንደሚፈጸም አስጠነቀቁም። በሶማሌ የኤሌክትሪክ ቪዛ ስርዓት ላይ የተፈጸመው ከፍተኛ የመረጃ ጥሳት የአሜሪካን ዜጎችን ጨምሮ የ10 ሺዎች አመልካቾች የግል መረጃዎችን አጋልጦ ሊሆን እንደሚችል በሶማሌ የሚገኝ የአሜሪካን ኤምባሲ አስጠነቀቀም። ያልታወቁ ጠላፊዎች የሶማሌው መንግስት የኢቪዛ ስርዓትን ዘልቆ በመግባት ቢያንስ ከ35000 ሰዎች የተገኙ መረጃዎች አደጋ ላይ ሊጠሉ እንደሚችል አሳማኝ መረጃዎች እንዲደርሱትም ገልጸዋሉ። ሐሙስ ለተባወጠው የአሜሪካኑ እምባሲ መግለጫ መሠረት በበይነ መረብ ላይ የሚዘዋወሩ ሾልኮ የወጡ ሰነዶች ስሞችንና ፎቶዎች፣ የትውልድ ቀናትና የጋብቻ ሁኔታን፣ የቤት አድራሾችና ኢሜይሎችን ያካትቱ ናቸው ተብለዋል። ይህ መረጃ ጥሰት ቀጣይነት ያለ ሲሆን ወደ ስርዓቱ የሚያስገቡት ማንኛውም የግል መረጃ ሊያጋልጡ ይችላሉ ስትል ዩናይትድ ኪንግደም ተዋዦችን አስጠንቅቃለች። ወደ ሶማሌ ለመጓዝ የሚያስፈልጋቸው የኢቪዛ ከማመልከታቸው በፊት አደጋዎችን ያንብቡበት ብላለች ዩኬ የሶማሌ ባለሥልጣናት ስለ ጥሰቱ አስቴት አልሰጡም ነገር ግን መንግሥት ይፋዊ ማብራሪያ ሳይሰጥ የቪዛ አገልግሎትን አዘዋውሯሉ ተብሏል። የሱማሌ ኤምባሲ የአንድ ግለሰብ መረጃ የተሳተ አካል መሆኑን ማረጋገጥ ባይችልም የሶማሌ የኢቪዛ ያመለከቱት ግለሰቦች ግን ሊጎዱ ይችላሉ ሲሉ የአሜሪካ መግለጫን ገልጸዋል። የሱማሌ አዲሱ ስርዓት ሁሉም ተጓዦች ራሷን እንደ ነፃ ሀገር ካወጀችው የሶማሌላንድ ሪፐብሊክና ከፊል ራስ ገዝ ከሆነችው የፑትላንድ ክልል የመጡት ጨምሮ የመግቢያ ቪዛ በበይነ መረብ እንደሚያመለክቱ ያስገድዳሉ። ተቾቹ እንደሚሉት ከሆነ ተጓዦቹ በተወሰኑ ክልሎች ውስጥ እስከ እጥፍ የሚደርስ ተጨማሪ ክፍያዎችን ይጠይቃሉ ተብለዋል። በአውሮፓ አቆጣጠር በ1991 ነፃነቷን ያወጀችው ሶማሌላንድ ራስ በራሷን ተቋማትን ብታስተዳደርም ነገር ግን በዓለም አቀፍ ደረጃ እውቅና አላገኘችም። ሶማሊያም ክልሉ የሉዓላዊነት ግዛት አካል እንደሆነች ትከራከራለች። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን በኳታር የሰላም ማዕቀፍ ላይ ተፈራረሙ። በሩዋንዳ የሚደገፉ የኤም23 አማፂያንና የኮንጎ ዲሞክራቲክ ሪፐብሊክ ኮንጎ መንግስት በምስራቅ አይቶ የአገሪቷ ክፍል ሰላም ለማስፈን የሚያስችል ማዕቀፍ ተፈራርመዋል። ስነ ስርዓቱ የተካሄዱ ከአሜሪካንና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገው የአገሪቷ ክፍል ውስጥ ለአስርት ዓመታት የዘለቀውን ግጭት ለማስቆም ስትሞክር በነበረችው በኳታር ነው። በዚህ ዓመት መጀመሪያ ላይ ኤም23 የምስራቅ ክልል ዋና ከተሞቿን ጎማንና ቡቃሰን ተቆጣጥረዋል። ቀደም ሲል ሰላምን ለማስፈን የተደረገው ሙከራዎች አልተሳኩም። የአሜሪካና የአፍሪካ አምባሳደር ሱድ ብሎ ሰነዶ ስምንት መሪዎችን ያካተተ መሆኑን ገልጾ አብዛኞቹ አሁን ለስራ እንደሚያስፈልጋቸው ተናግረዋል። የእስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያ ከተጠበቀበት በላይ የዘገየ እንደነበረ አምነዋል። ከዚህ በፊት በሰኔ ወር በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል በዋሽንግተን በተደረገው ድርድር የአሜሪካን ፕሬዚዳንት ዶናልድ ትራምፕ ድንቅ ድል ብለው የጠሩት የሰላም ስምምነት እንዲፈራረሙ አድርጓል። ነገር ግን ስምምነቱ በተፋላሚ ወገኖች ወዳምነው የተጣሰው ኤም23 በዚህ ግጭት ውስጥ ካሉ ትልልቅ ተሳታፊዎች አንዱ ቢሆንም በአሜሪካን የተደረገው የተኩስ አቁም ስምምነት ውስጥ በቀጥታ አልተሳተፈም። ቡድኑ የግጭቱ ዋና መንስኤዎችን ይፈተል በሚል በኳታር አሸማጋይነት የተደረጉ ንግግሮችን ይደግፋል። በጥር ወር የኤም23 አማፂያን የክልሉ ዋና ከተማ የሆነችውን ጎማንና የቡካሻን ከተማን ሁለት የአየር ማረፊያዎችን ጨምሮ የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ትልልቅ ክፍሎቿን ማቆጣጠራቸውን ተከትሎ የአስርተ ዓመታት ግጭት ተባብሶ ቀጥሎ ነበረ። ከጥር ወጅ ጀምሮ በሺዎች የሚቆጠሩ ሰዎች ሲገደሉ በመቶች ሺዎች የሚቆጠሩ ሰላማዊ ዜጎች ከቤት ንብረታቸው ተፈናቅለዋል። ነው ሩሲያ የምዕራባውያንን ማዕቀብ ለማለፍ ስትል ለስለላ የምትጠቅምባቸው ስውር ነዳጅ ጫኝ መርከቦች ጉዳይ አነጋጋሪውን ቀጥለዋል። የፕሬዚዳንት ቭላድሚር ፑቲን ቤተ መንግስት ክሬምሊን፣ ፕሬዚዳንት ዶናልድ ትራምፕ የአገሪቷ ሁሉም ግዙፍ ነዳጅ ኩባንያዎች ጥቁር መዝጊያ ውስጥ በማስገባት የጣሉትን ማዕቀብ ሩሲያን እንደማይጎዳ ተገለጸ። ለዚህም ምክንያትም የሩሲያ ነዳጅን የሚያንቀሳቀሱ በድብቅ የሚጓዙ የሀገሪቷ መርከቦች በመሆናቸው ነው ተብሏል። ጎስትነ ዞምቢ ጫኝ መርከቦች በዓለም ዙሪያ እየተጓዙ ነዳጅ በቅናሽ መግዛት ለሚፈልጉ በሚሊዮኖች ዶላር ዋጋ ያለው ነዳጅ ዘይት ያከፋፍላል። የኢራኑ አያቶላ አሊና፣ የቬንዥላሊ ጄራሎችና አጋጣሚን የሚጠቀሙ ምዕራባዋል የንግድ ሰዎች የመርከቦች ደንበኞች ናቸው ተብሏል። እነዚህ አካላት መጪውን አጥንቶ አንዳንድ ጊዜ በባህር ላይ ለወራት ወይንም ለአመታት ከሚያሳልፉ የመርከብ ሰራተኞች ደህንነት እንዲሁም ከአካባቢ ላይ ከሚደርሱ ጉዳትም ይልቅ ትርፍም ያስቀድማሉ ተብለዋል። ሩሲያ በዩክሬን ዩክሬንን ከወረረችበት ጊዜ አንስቶ በድብቅ የሚደረገው መርከብ ጉዞ ጀምሮ አሉ። የዚህም እንቅስቃሴ ዋነኛ ተጠቃሚ የፕሬዝደንት ፑቲን መንግስት ነው ተብለዋል። ትራምፕ እንደሚናገሩት ከሆነ የሩሲያ መንግስት የመርከብ ጉዞ የሚጠቀመው ነዳጅን አጓጉዞ በሚያገኘው ገንዘብ የጦርነት ማሸንፈ ለማድረግ ብቻ አይደለም ብለዋሉ። በአውሮፓ የሚገኙ የኔቶ አባል ሀገራት እንዲሁም እነዚህ ሀገራት የሚጠቀሙባቸው ከባህር ስር ላይ ያሉ ኬብሎችንና መተላለፎችና መስመሮችን የመሳሰሉ እንዲሁ የማስተጓጎል ጥምር ዘመቻ ለማከናወን ጨምሮ እንጂ ብለዋል።